ኢባብ ሆዱን አይቶ ነው እግር ያሳጠው፣ ይላሉ እውነቱም ነው። እግዚአብሔርን አንዳንዴ ፈጣሪ የውስጣችን አይቶ ነው ሁሉን ነገር የሚሰጠን። ምን እግር ገበኝ አሁን ያመጡት ፋሽን ደሞ ዲንስር ይልከሳከሳሉ። ይልከሳከሱ ይልከሳከሱ እና የሆነ ሰው ሲት እንዴ፣ ለካ እናንተኛ ዩቱበር እኛ ቲክቶከሮች ብቻ አደለንም፣ ታዋቂ የተባሉ ሰዎችም ለካ እነሱን ካልቦሰታችሁ ፎሎቸውን አንስቶ ይሄዳሉ። ይሄ ነገርም ተጀመረ። እኔ ከአሁን በኋላ እያንዳንድሽን ጭንቅላትሽን ነው የምበላሽ። እኔን እያያችሁ እንደዚህ የምትናደዱ ከሆነ ገና ነው። ጭንቅላትሽን ምበላሽ የምበላሽ እኔ ኮ ቲክታክ ብቻ ነበር የምሰራ። ለካ እናንተ ምን እኔን እያያችሁ የምትናደዱ አላችሁ። የሰው ዋጋም አታውቁ። ሂዱና ከአብርሃምና ና ከሩት ላይ ተማሩ። አንድ ቀን ሲሰደቡ ሲዘቀዘቁ አንድ ቀን መልስ ሰጥተው አያውቁም። እንደዚህ ሆን እንደዚህ ሆን ብሎ አያውቁም። ጅ የጅልነታችሁ ጥግ ከዛ እንደዚህ ያሉኝ መልስ ምናምን ልክስክስ ሁላ፣ ምነው ሽንታችን ብርንዳ ይሆናላችሁ? የኢትዮጵያ ጭንቅላት አናታችሁ ላይ ወጣ። እኛ ምን እናርጋችሁ? እኛ ኮ የመዳም ቅመም ነን። እኛ የራሳችን ህይወት እራሱ ከብዶናል። ምን እናርጋችሁ? እኛ አናስብላችሁ መቼ እንግዲህ በአንዴ አንዴ ቤዱዋችን እያየን እያሰብን ሼር እያደረግንላችሁ ነው። ምነው ያ ነገር ራሱ ዋጋ አልሆነላችሁ ብለና ይህቺ ውጭ ከዚህ እያንዳንድ አንድ የማይሆን ኮሜንት እንዳዘ ብሎክ ነው ማረጋቸው። ጭራይ ፎሎ ታነሳብኝ ታነሳላችሁ ከኔ ላይ እውነት ነው። ትረገጫለሽ። እኔ ዜዳ አይደለም እግዚአብሔር ነው። ምናሄ ሰሞ ፎሎ ማንሳት ብርቅ አረጉት። ለነገሩ ግን አይፈረድም። ምክንያቱም ምን መሰላችሁ? ከዚህ በፊት የአብርሃም እና የሩታ ፍቅር ድራማ ነው ሲባል፣ የአካሌ ፍቅር እውነተኛ ነው ሲባል እግዚአብሔር መስገብ ፈጣሪ ደግሞ የውስጣቸው ስለማይ እነሱ ዛሬ ላይ ይኸው አገቡ ልጅ ሊወልዱ ነው እውነተኛ ታሪክ ነው የተባለው ነገር ግን ተገልብጦ ድራማ ሆነ። አለቀ። ከአሁን በኋላ እያንዳንድሽን ልክ ልክሽን ነው የምናገርሽ። ምንም አባሽ አታመጭ፣ ምንም አባሽ ማለት ነው። ምክንያቱም እኔ ማለት ነው ስታከብሩኝ፣ አከብራችኋለሁ። ካላከበራችሁኝ፣ እያንዳንድ ምድረ መላጣ ሁላ ማለት ነው፣ በጭንቅላትሽ ነው ማቆምሽ። እኔ እንደውን የታመነ ልጅ አይደለሁም እ እናንተ ካሞች፣ የእነሱ ድራማ ነው ድራማ ነው ስትሉ ይኸው እነሱ ልጅ ልወልዱ ነው፣ ዱብ ላረጉ ነው። እናንተ ግን ተገላብጦሽ ሆናችሁ ይኸው ከንቱ ናቸው ምንም መድረግ አይቻልም ይ ምክንያቱም ሰው በፈጣሪ ያትተማመ ነው ጭራሽ ፎሎ ዲዛ ምንድነ ጌ የምለከ ፎሎ ማንሳት ብርቅ ነው እንዴ ከእናንተ ምንም አለምኩ ጋዝ ፎሎ አነሱብኝ እግዚአብሔር ፎሎ አነሱብኝ ምንም ሳላጠፋ ምንም ሳላደርግ ባለፈ ማርክ ስለለቀኩ ብቻ ነው ፎሎ የተነሳብኝ ሌላ ምንም አላጠፋው አለቀ

እጅግ ራራልኩ ም እኔ በጣም ነው የምወዳቸው የኛ ልጆች እራሱን ቆጣቸው ነበር እንዳይናገሩ ማለት ነው። ዛሬ ገብቻ ያቸዋለሁ ፎሎ አንስተውብኛል። ጋይዝ ምንም አላጠፋውም። እኔ በቤት ራሱ ሰው ዝግዝቅ ያለቅም ምጣላ እንኳን እኔ ኦዴስ ከኦዴስ ነው እንጂ ምጣላ የማንም ዩቱብ ላይ አስተያየት አይሰጥም። እስቲ ተይ ታዳግ የቻርስ አይልም። አሁን ላይ የያዘኝ በሽታ ማለት ነው የእኔ ውድ ማለት ነው። እኔ ብዙ ጊዜ ብታ- ራሱ ከኦዲየንስ ጋር ነው እንጂ መልስ የምመላለስ ማርያምን ዩቱብን የሆነ ጊዜ አንድ ጊዜ አብርሃም ተናገርኩ፣ ሩታን ተናገርኩ፣ እሱንም የራሳችን ከዛ ውጭ የሌላ ዩቱብ ላይ እኔ አልናገርም። ምክንያቱም አይመለከተኝም። ከቻልኩ አበረታታለሁ፣ ካልቻልኩ እተዋለሁ። ምክንያቱም እነሱ የራሳቸው የቻለ ነገር እስካላቸው ድረስ ማለት ነው። ባለፈው እኔ ወ ወ ወ ዱሮ ላይክ የሚደረግልኛል ምናምን ድግር አገባኝ። ትናንትና የሆነ ሰው ነው ይህን ቃል ያስታውሰኝ። ከዛ ገብቼ ዛሬ ሳይ እስቲ ቆይ ማኑ እኔ ላይ ሲያነሳልኩ እና ገብቼ ሳይ አንስታል፣ አንስታል፣ ደነገጥኩ። ማሬ ምን ደነገጥኩ? ምክንያቱም አልጠብቅም። አንድ ሰው ዋጋ የከፈላችሁለት ሰው እንዴት ነው እናንተ ዋጋ የማይገባቸው ይሄ ማ? እርግጠኛ ነኝ የሩተ እጅ አለበት ማለት ስንጠራው እንደ እርግጠኛ ነኝ ትረገጫለሽ፣ እያንዳንድሽ ከአሁን በኋላ ማለት ነው። ምንም አይደለም። ትረግጫለች። ምንም አታመጭም። እናንተ ሰው ስታከብሩ እናንተ ትከበራላችሁ። አለቀ። እኔ ሲጀመር ማለት ነው ወደደ እኔ ማርያምን አንዳንዴ ማለት ነው አብርሃም ያጥፋ፣ ከምሬ ነው የምላችሁ እግዚአብሔርን አብርሃም ያጥፋ፣ ሩታም ታጥፋ። የነሱ ደጋፊ በመሆናችሁ መኩራት አለባችሁ ምላችሁ። አንዴ አንዴ አትደውሉ፣ አንድ ሰው እንዳትደውሉ ገደል አትደውሉ ብሎክ ነው ማረጋችሁ። እንዳደውሉ ማርም ናት ደውሉ። እኔ ማለት ነው እግዚአብሔርን ከአብርሃም ሩተን ኮባንስ ኮሜንት ነው እንጂ ምንም ነገር አታይም። አብርሃም ብዙ ጊዜ ሰደባን። አንድ ቀን ፎሉ አንድ ቀን ማለት ነው ለምሰደቡ ለምን ምናሉኝ ብሎ ተናግሮ

የሆነ ስህተት ከታየባችሁ ማለት ትረገጣላችሁ። ምክንያቱም ለሰው ልጅ የሰው ልብ አታውቁም፣ እግዚአብሔርን የሰው ልብ አታውቁም። አንዳንድ የምመስላችሁ ሰው ልጅን ስታምኑ ትጎዳላችሁ። ሰውን አትመኑ፣ ማርያምን። አካል ላይ ጥሩ ነው፣ አካል ላይ ተጎድቷል። የሰው ጉዳት ፈጣሪ ብቻ ነው የሚያውቀው። ምክንያቱም እኛ ባየነው ነገር ስንጓዝ እኛን ጨለማ ውስጥ የምንገባው ምን መስላችሁ፣ አንዳንድ ሰው እነሱ የከፈልሽላቸው ዋጋ ወይ የከፈልላቸው ዋጋ አይገባቸውም። ገባችሁ እናንተ የኔ ነው ብላችሁ ወይ ደሞ ያ ሰው እንደዚህ ሆኗል። እኔስ ብሆን እዛ ቦታ ላይ እኔስ ብሆን እኔስ ብጎዳ ብላችሁ ስታስቡ ማለት ነው፣ ያ ሰው ወይ እንደዚህ ሊያስባችኋል ወይ ደሞ ምንም እንዳት የማታውቁ አይደል ብሎ ነው የሚያስባችሁ። ማርያምን ምክንያቱም እኔ ስላየሁት ነው። በዛ ነገር ላይ ብዙ ልጆች ያውቃሉ። በውስጥ ማለት ነው በጣም ነው የምከራከርላቸው። ከኛ ልጆች ስንት ልጆች ማለት ነው፣ ስንት ቅድስቴ ጋር እራሱ ስንቴ ተጣጣለው በሱ የተነሳ ዛሬ ላይ ጭራሽ ምን እንደ ሼም የሚባል ነገር የለም፣ ሼም የሚባል ነገር የለም። አይ ታዳጊዬ፣ እስኪ ተይ ተይ፣ እህት አለም ተይ። እኔ በጣም ነው የተናደድኩት፣ ግን ክፉ ነገር ለመናገር እሞክራለሁ፣ ግን ተናድቻለሁ እግዚአብሔርን። እኔ ደግሞ ብዙ ጊዜ ስናደድ መሳቅ እወዳለሁ፣ ለዛ ነው የምስቀው እንጂ ደስ ብሎኝ እንዳይመስላቸው። እኔ ብንም በማላውቀው ወይ ምንም እኮ አላጠፋውም፣ ማሬምን ምንም አላጠፋውም። እግዚአብሔርን በጣም ነው የምወደው። ያሰማነው ማሬምን እኔ እስኪሆን እላለሁ፣ ሁሉ ነገር ያየሆነ ነገር ስናገር እራሱ እኛ እስኪ ብንሆን ብላችሁ አስቡ እላለሁ። ለካ ሁሉ ሰው የነገራችሁ ሰዎች በዚህ አጋጣሚ ይቅርታ አድርጉልኝ፣ ለካ እውነታችሁን ነው። ማሬምን አንዳንድ እየሰው ወሬ ያለ መስማት በራሳችን ስንሄድ ባለው ጨለማ ውስጥ ነው የምንገባ። ምክንያቱም አንዳንድ ጊዜ ሰው ታይ ስንባል መስማት አለባቸው ዛሬ ላይ ሰሚቻቸው ኖሮ አንዳንዴ ይጠቅመኝ ነበር። ምክንያቱም ለምን መሰላችሁ? ምን እኔ ጎሎብኝ እኮ አይደለም፣ ግን የሆነ ነገር አለ አይደል? ወይ ከጓደኞቻችሁ ትሆናላችሁ፣ ወይ ደግሞ የሆነ ከሆነ ሰው ትሆናላችሁ። ግን አንዳንድ ጊዜ ለሰው ብለን የምናደርገው ሆነ ከሁለቱም ነው የምታጠው። ያንንም ሰው ታጣላችሁ፣ ይህንንም ሰው ታጣላቸው። ዋጋ ቢስ የምንሆነው እኛ ነን፣ በመሀል ማለት ነው። ከአንዱ ሰው ጋር ዋጋችን አይሆንም

ማለት መቆጣ ካለበት ሰውን ሪከርድ አድርግ ያለው የጆ ግን ነገር አሻንጉሊት ያ ሰው ፎሎ ያነሳብሽን ሰው ሳይሆን ያ ያነሳብሽ ፎሎ ያነሳብሽ የሱ ቤተሰብ ይሆን የምትወጁ ምናምን ስላለ ማንንም አልሰማም። እንደምን አጠፈው? ፎሎ ያነሳችብኝ ምን አድርጌት ነው እኔ ኩብ ሰርበት? ብታነሳውም ችግር የለውም ምንም እኮ

ለምን ማርክ ምን አጠፋ? እግዚአብሔርን፣ ማርክ እኮ ያኑ ለሲሰደብ ራሱ አንድ ቀን ገስት ላይ አንድ ቀን ፎሎ ከሰው ላይ አንስተው አቅም አብርሃም ታደሴ ሲረገጥ አንድ ቀን ፎሎ ሩታ ከሩታ የተረገጠ ሰው የለም። ከአብርሃም የተረገጠ የለም። ከማርክ የተረገጠ ሰው የለም። አንድ ቀን ለወደስ መልስ ቢሰጡ ይችላል። ግን አንድ ቀን ቲክቶክ ላይ ፎሎ ሳንስቶ፣ እኔ በሁለት ሰው ላይ ሰማሁ እንዲህ ያለ ነገር ማለት ነው። እግዚአብሔርን፣ ኦዲንስ ለኦዲንስ ስለምልከሰከሱ ለማንኛውም አትናደጂ። ፎሎ ተንክሳት እጥፍ አርጎ የሚያመጣልሽ ምን ያርግልሻል? ፎሎ ወሰዱ አልወሰዱ፣ ዜድ የሚወድሽ ነው የሚበዛው ጉዝዬ ያለችሽ ነው። ስሚ ልንገርሽ፣ አንድ ሰው ቢሄድ አስር ሰው እጥፍ አርጎ ከዛ የባሰ ሰው ያመጣልሻል። ከሚጠላሽ የሚወድሽ ይበዛል። ገባሽ? አንድ ሰው ስለሚሄድብሽ ጠርግ ብሎ ይዳር፣ እኛ ምናሳልን

ፈጣሪ ውስጣችን አይቶ ፈጣሪ እንደ ሆዳችን ይስጠን፣ ሁላችንም ክፋትም ካለብን እንደዛው ማለት ነው። ችግር የለውም። ሰላም፣ እንዴት ናቸው?

አለች ከራስን የሉጣ ማለት ነው። ምንም ማውራት አልፈልግም። ቅድስትዬ እየመተሻል። በዚው አጋጣሚ ቅድስትዬ ይቅርታ አስቀይመሽ ከሆነ ይቅርታ፣ ሁላችሁም ይቅርታ ማለት ነው። መልካም ቀን ይሁንላችሁ። ወዳችኋለሁ። በኋላ